አቤት ውበታችሁ፣ እንዴት እንደምታምሩ በእውነት በጣም ትለያላችሁ። በተለይ በተለይ በተለይ ሶፊ ማለት ነው፣ ምርጥ ሴት እነእንጃ፣ የኔ አስታዋይ ጀግና ሴት ብዬሻለሁ። ና የምር በጣም ደስ ብሎኛል። ማን ነው እንደ እኔ ደስ ያላቸው? እስኪ እናንተም እስኪ በላይ ካሳዩ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እግዚአብሔር መስክ እንዲ ያለው ውድ ቤተሰቦች ዛሬ ቪዲዮ ሳልሰራ አላደረም ብዬ እየሰራሁላችሁ ነው ማለት ነው። ጠዋት ለቅላችኋለሁ ቪዲዮ። ይህን ከወደዳችሁ ግን ላይክ ሰብስክራይብ አድርጉኝ ማለት ነው። ውድ በቅንነት የምር አይታችሁ ዘማት ብሉ ሰብስክራይብ አድርጉኝ። አይካፈሉም አበረታቱም። ለማለት ፈልጋለሁ የምር በጣም ደስ ብሎኛል። በተለይ ሩተና አርብሽ በሶፊ ቤት ስላተገኙ በጣም ደስ ብሎኛል ማለት ነው። እና ማን ነው ተደሰት የተደሰቱ ጌታ በጣም ደስ ያለኝ ማለት ነው። እንግዲህ ሁሉም ዳኒ፣ ጽጌ፣ ሜሪ፣ ፈረንጆ አቤላ አረማንም አልቀረም የእውነት እንደዚህ እንጃ አንድ ቦታ ተሰብስቦ እንደዚህ ደመቅ ብሎ እንግዲህ በሶፊ ቤት እንግዲህ ምርጥ ጊዜ በዚህ ሁኔታ እንደዚህ ሲያሳልፉ ደስ አይሉም? ቤተሰብ እኔ እንጃ። ሶፊ ግን በጣም አስተዋይ ልጅ ናት፣ እውነት ለመናገር አቤት! ባለሙያ የምር እንደዚህ ምግቡ እንኳን አይተን ብሉ ብሉ ያስደረጋል ማለት ነው ያስብላል ብሉ ብሉ ያስብላል። እውነት የምንላችሁ ባለሙያ ናት። የኔ ጀግና ብዬሻ አለው ትለያለሽ፣ ልዩ ሴት ነሽ። በጣም ባለሙያ ነሽ። እንደዚህ ሁላቸውም ሰብስበሽ በቤትሽ ስለ ተገኙልሽ በጣም ደስ ብሎኛል። የምር እውነት ለመናገር ሶፊ ግን እንደምታዩት ሁሉም ሰው ነው እውነት የምትጠራው ማለት ነው። እውነት ለመናገር ብዙ ነገር ሰርታለች ዛሬ ብቻ ሳይሆን ከዚህ በፊትም ብዙ ነገር አድርጋለች እና በጣም አስታዋይ ሴት ናት። እውነት ለመናገር ማለት ነው። እና ዳኒ ያስቆኛል። ግን ባለ አግብተሻል? ወስ አላገባሹ? እዚህ ጋር ማን? እዚህ ጋር በዳኒ ንግግር እያሳቃቸው ማለት ነው። እና ዳኒና ጽጌ ግን ፍቅረኞች ናቸው አታይም እንዴ እናንተ እኮ ዛሬ እኮ እውነቱ ወጣ እኮ እኛ ፍቅረኞች አይደለንም ይላሉ እንጂ እውነቴ ነው ምላችሁ ካላንቺ ወደ ውጭ እያላት ነበር ለጽጌ ማለት ነው ስለዚህ እንዴት አያችሁ እነዚህ ሰዎች እንዴት አያችሁ ግን እና እንግዲህ በጣም ባለሙያ ነሽ ዋው አሏት እንግዲህ አዎ እያስታውቃሉ እንኳን እናንተ ቁጭ ብላችሁ ባባላችሁ ይቅርና የእኛም እዚህ ቁጭ ብላል፣ የምር ያስብላል ምግቡ ማለት ነው። እና በጣም ባለሙያ ነሽ ሶፊ፣ የሚያገቡ ባል ታድሏል። የምሬ ነው ምላችሁ በጣም ባለሙያ ናት፣ እውነት ስላችሁ ማለት ነው። እና እንደምታዩት ምግቡ ዋው ያስብላል። የምሬ ነው ምላችሁ፣ የኔ ባለሙያ፣ የኔ ጀግና ሴት ብዬሻለሁ። ሩታን ስሩታም አርብሽም ሁሉንም ስለጠራሽልን እናመሰግናለን። በነሱ ስም ማለት ነው የምር በጣም ኔ ደስ ያለኝ ማለት ነውና የኔ አስተዋይ የኔ ጀግና ሴት ብዬሻለሁ። ሱሉ ማለት ነው እና ትለያለሽ፣ ቋንጭ ጀግና ነሽ ኒንጃ ረጋ ያለች እኒንጃ የኔ ስስጥ ብዬሻለሁ። የምሬ ነው የምላችሁ በቃ እንደዚህ እንደዚህ ሴት እኮ ወንድ ልጅ አይፈልጉ ለብ እንደሆነ በቃ ራሷ የምትጠብቀው ረጋ የምትውላ ሴት እኮ አይፈልጉም፣ በቃ አለ አይደለ? ቀጭ ቀጭ የምትል ያዙኝ ሊቀቁ የምል ወንድ ነው ሴት ነው የሚፈልጉ በውን ሴት ማለት ነው። እና ሱፊ ግን በጣም ታዛዝንኛለች። ምስኪን ልጅ ናት። እና እኔእንጃ ለእኔ ልዩ ሴት ናት፣ ጀግና ሴት ናት። እንኳን እንደዚህ እንደዚህ ማረጓ ትልቅ ነገር ነው። እውነት እንደዚህ አድርገው እንኳን ማሳየቱ እኔእንጃ ከምኑም በላይ ጀግና ሴት ናት ብዬ ነው ማስቡ። እንደዚህ ማሰቡ ትልቅ ነገር ነው እውነት ነው የምላቸው እና ብዙ ጊዜ ቤቷ በጣም ታውቃላችሁ፣ ሁላችሁም ማለት ነው እና በብዙ ቦታ ላይ ትላለች፣ ብዙዎችን ትጠራለች፣ እንደምታዩት ማለት ነው እና ብዙ ነገሮችን ሰርታለች እና አሁን ጾም ልፈታ ሶስት ቀን ነው ሁለት ቀን ነው የሚቀረው እንደ እግዚአብሔር ፍቃድ እና በጣም ደስ ብሎናል። ምሬ ነው ምላችሁ እና ሱፊ እኔ እንጃ አርብሼ እንኳን ሩታ በጣም ነው የተደሰቱ። በጣም ባለሙያ ነሽ እየተባለች ሁሉ እየሞገሱለት ነበረ። በጣም ነው ደስ የምለው እንደዚህ አንድ ላይ ተሰብስባችሁ ስለተገኛችሁ እኛም ደስ ብሎናል ማለት ነው። ቤተሰብ እና በጣም ትለይ ያላችሁ ጌታም በጣም ደስ ብሎኛ። ማን ነው እንደኔ ደስ ያላችሁ? ግን ሩታና አርብሼ በተገኙበት እንግዲህ በርግጥ ሩታ ሩታ አርብሽ ለመጀመሪያ ጊዜ አይደለም ይው እንደዚህ ቦታ ላይ ተገኘን አናቅም። ፍጡር ላይ አልተገናኘንም እንጂ ከዚህ በፊት ተገናኝተናል። አዲስ ለኛ አዲስ አይደለንም። እንደዚህ በፍጡር ሰዓት ላይ አልተገናኘንም እንጂ እኛ ከዚህ በፊት ተገናኝተናል። ለቤቷ አዲስ አይደለውም። ግን እዚ ፍጡር ላይ ተገኝ ቻላ ገና ዛሬ ለመጀመሪያ ጊዜ ነው። እናንተም ሳትሄዱ በፊት አስቤ ነው እንደዚህ ነገር ያደረግኩ ያለች ነበረች። ሶፊ ማለት ጀግና ሴት ብዬሻለ፣ ሚበርትን ላይ ያለሽ እና፣ እስኪ ለዚህ ቤት አዲስ ከሆናችሁ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉኝ ማለት ነው ቤተሰብ